ሰላም፣ ሰላም ቤተሰብ፣ እንዴት አመሻችሁ? እንዴት ናችሁ? ሰላማችሁ ይብዛ ቤተሰብ። እንግዲህ ዛሬ ፈለ መታለች። ፈለ እናታችን ይሄ ገባት እኮ ናት፣ አራዳ ነች። እና ይቅርታ ቤተሰብዬ፣ እንግዲህ አንቱ ማለት አንችልም፣ ያው ተመልሼ አንቺ ስለምል በዚሁ በቀጥል ይሻላል። እና እንግዲህ ፈለ ከች ብላለች። ያው ፈለ ሄሉ ስታዝን ታዝናለች ሄሉ ስትደሰት ትደሰታለች ማንኛውም እናት ልጇ ስትደሰት ትደሰታለች። ስታዝንም ደግሞ አብራን የምታዝነውና እንግዲህ ልጄ ካገገመችበት ወጣች ብዬ የራሷን ሕይወት ጀመረች መስመር ያዘች ብዬ ተደስች ሳልጨርስ ደስታ ደፈረሰ ብላለች። እውነት ነው፣ ፈለጊ እንኳን አንቺ እኛ ራሷ አዝነናል። እውነት እንደዛ ቅውጥ ያለ ፍቅር በአንዴ ደግሞ እንደዚያ ሲደፈርስ ያሳዝናል። በእውነቱ ግን እኛ እንደዚህ የምናዝነው እኛ ልባችን እንደዚህ የሚሰበረው አስቡት፣ ሄሉ ባለቤቷ ግን እንዴት ትሆናለች? ህመሙ ምን ያክል እጥፍ ድርብ ነው የሚሆነው በሄሉ ላይ እና በጣም ከባድ ነው። ለማንኛውም ሰሞኑን ሄሉዬ ትንሽ ወፈር ወፈር ደንቦጭ ደንቦጭ እያለች አይቻት ነበረ እና አሁን ደግሞ ከመካከሉና ልትማማ ነው እኮ እንደጨው። አይ እንደምንሻላል፣ ይሻላል ሄሉዬ፣ ኢትስ ኦኬ ችግር የለም። ሰውነት ባዳ ነው ተወፍር ያለች እና እንደው ዛሬ ስላየዋት ነው ማለት ነው ነው ወይስ ቀሚሱ ነው ቀጠንጠን ያደረጋት? እንግዲህ በሁለት ወጣቶች ተፈቅራ ሄሉ፣ ይህ አሁን እንዴት ነው የሚሆነው ነገሩ? እኮ እንዳልኬን አያችሁት? ግን ዛሬ ጥምዝዝ ጥምብል አለ እኮ። እንደው አይ በፍቅር አይጨከን እንዴት ነው ኔማ። አንዴትን እኮ በለው። አሳዘነኝ ይሄ ልጅ። እንደገና ምንድን ነው ነገሩ? ለእኔ ብላኝ እንጂ ለቀረው ተክዤ ወርቅን ያጣጣልኩት እንደ መዳብ ይዤ አለ ማለት ነው። ሄሉ ኔ ወርቅ ወርቋ እንግዲህ ሄሉነች ማለት ነው። ያው እንዳልኬ ያጣው ወርቁን ነው። አይ ሉዝ ማይ ጎልድ አለ ማለት ነው። የስ ዩ ራይት ዩ ሉዝ ዩር ጎልድ በት ኢፍ ዩ ትራይ ዩ ዊል ጌት ሄሉሻ ሱን ዚስ ኢዝ ማይ ዊሽ ፎር ዩ። እንዳልኬ ሌላ ምንላለው? እንግዲህ ያው የድል ነው። ነገር ግን ማለት ነው ይኸውላችሁ፣ ቤተሰብ እኔ እንደስል እንዳትቆጡ ብያቸዋለሁ። አይደለም፣ በቃ ይሄ ጀስት ኖርማል ምኞት ነው ውዶችዬ። እኛን ብናገበግብ እኮ አሁን ፈለ እንዳልኬ ላትቀበለ ትችላለች። ሄሉ ደግሞ በቤተሰቦቿ የመጣ ድርድር አታውቅም። ዛሬ እንዴት ነው ያለችው? ያብሰራ ነው እንዴት? ይሄ ራሱ እኮ ድፍረት ነው። እንዴት እናቴን ታገኛት አለ አለች ማለት ነው ነው አሁን በሄሉ ብቻ አደለም እኮ አሁን በጦርነቱ፣ በእንዳልክና በያብሰራ መካከል ብቻ አደለም ጦርነቱ። በኮሜንትም ጦርነት ተከፍቷል። እንዳልክ የሚላለ ያብስራ የሚላለ ከኔ ደግሞ የያብስራ ደጋፊ ነኝ ብላችሁ የምጽፉልኝ ሰዎች ማለት ነው። እኔ እያሻችሁን ደግፉ፣ ችግር የለውም። መብታችሁ ነው እኮ መብታችሁ ነው። እኔ ግን ደጋፊ አደለሁም። እኔ አስተያየት ነው የምሰጠው፣ ለእንዳልኬም፣ ለያብሰራም ለሄሉ ሻ- አስተያየት መምሰጥ ልክ ያልሆነውን ልክ አይደለም፣ ልክ የሆነውን ልክ ነው እንዴ። ደጋፊ መሆን በጣም ከባድ ነው። ታዳላላችሁ ቤተሰብ፣ የምሬን ነው። ደጋፊ ስትሆኑ አንዱን ትረግጣላችሁ፣ አንዱ ታነሳላችሁ። እና መካከል ላይ ሆኖ መፍረዱ ነው የሚሻለው። እና እንግዲህ እና ምን ለማለት ፈልጌ ነው፣ የፈለጋችሁት መደገፍ የእናንተ መብት ነው። እንግዲህ ወደ ዋና ወደ ቁም ነገሩ ስንመለስ ወደ ያብስራ ስንመለስ ማለት ነው። የያብስራ በተወሰነ መልኩ ዛሬ አብራራ ይመስለኛል፣ ግን እኔ ያን ያክል አጥጋቢ መልስ ነው ብዬ አላስብም። አልሆንልኝም። ለእኔ ለእኔ እንግዲህ ማለት በጣም ብዙ የሚቀሩ ነገሮች አሉ። እሺ፣ ያን ነበር ቤርጎ አደለም፣ ይሄ ገስት ሀውስ ነው። ከዛ ቤቱን ሰፈሩን ስለማታቀው ነው እያለ ነበር። አይ ሰፈሩን ስለማታውቀው ነው የሚለው፣ አያዋጣም። እንኳን የኢትዮጵያ ምድር ከሀገራችን አይደለም ማለት ነው፣ ከሰው ሀገር የሰውን ሀገር ስናካልላል እንደምንውለው ያው፣ እንዴት ነው እንዴት ነው ሰፈሩን ማታውቀው ሰፈሩን ባታውቀው ካፌ መገናኘት፣ ረረረ የመስል ነገር ለሚስታት ትንገር። የተዋጠላችሁ ደስ ይለኛል። እኔ ግን አልተዋጠልኝም። ሰፈሩን አታውቀውም ለዛ ነው ከቤት የሄድኩት። ሲቀጥል ደግሞ ሄሉ እንዳለችው ታዲያ ብትሄድ ለምን ቴክስት አላደረግልኝም ብለዋለች። ይህም ትክክል ነው፣ ያስኬዳል። ቴክስት ማድረግ ነበረበት እኮ እሷን ለማግኘት ከፈለገ። ሄሉሻ በቃ እኔ ዛሬ ልጅቷን ላገኛት፣ እውነቱን ላስረዳት፣ ልሄድ ነው፣ በኔና በእሷ መካከል ምንም ነገር እንደሌለ እንድትረዳ ላደርጋት ነው ብሎ ቴክስት ቢያደርግላት ሄሉ ይህ ሰው ታምናለች፣ የምን ታደርገው ነበር። ነገሩን ያበላሸው እራሱ ያብስራ ነው ማለት ነው። ሲቀጥል ደግሞ ሌላው ካልጋ ላይ ለምን ተቀመጠ እኔ ሌላ ነገር ምናምን አደረጉ ሳይሆን ፈጸሙ ሳይሆን ግን በቃ ከሴት አልጋ እኮ ሰው አይቀመጥም። ሀይሚና ብሩኪን ታቋቸዋላችሁ ብዬ አስባለሁኝና ማለት የሆነ ጊዜ ላይ ከወንድ ጋር ፕራንክ አደረገች። ያ ወንድየው ልጅ ምንድን ነው ያለው? ከሀይሚ አልጋ ክፍል ገብቶ ማለት ነው። ከሰው አልጋ ላይ መቀመጥ አይቻልም ነውር ነው አለ ማለት ነው። ያብ ስራ ደግሞ ከአልጋው ላይ ጉብ ብሎ ነበር። እንዴት ዋይ እሺ አሁን በልጅቱና በሱ መካከል ሁሉን ነገር ጨርሰዋል እንበል ሲቀጥል ስስመው፣ ለምንድን ነው ዝም ያለው? ለምንድን ነው ሲያቅፋት የነበረ? ለዚህ ራሱ ለሄሉሻ አሁን መልስ አልሰጣትም። አሁንም ቢሆን ሄሉሻ በደንብ ማጣራት አለብሽ። የምር ጊዜ ያስፈልገኛል ብላለች። ጊዜ ወስደሽ ስለ ያብሰራ ማጣራት ያለበሽን አጣርተሽ ግቢ ነው የምለው እንጂ እኔ እድል አትስጠው አይደለም፣ የምር እድል አትስጠው አይደለም። ለማንኛውም ሰው እድል ይሰጠዋል ግን ደግሞ ሄሉ ሻዬ እንዶ በፈጠረች ሳታጣሪ በፍጹም እንዳትገቢ ማለት ነው። የአብስራ ደግሞ እድልህን ተጠቅመ፣ የተሰጠህን ቻንስ ተጠቅመ፣ እንደምንም ተፍተፍተፍተፍ ብለ ሄሉን ለማሳመን ሞክር፣ ካልሆነ ሄሉ ሄሉሻ ሊበላት ያሰበሰዋለ እያልኩ እኮ ነው። ፍጠን ያብሰራ ማለት መፍጠን አለብህ እንዳልኬ። ማይ ጎልድ ማይ ላብ ማይ ስዊት እያለ መጥቷል። እንግዲህ አንተን ታየዋለ ብዬ ተስፋ አደርጋል። ይሄ ነገር እንደውም ልብን ድርጭ ድርጭ ሳያደርገው አይቀርም ወይ ተበላው ወይኔ በላቸው እንዳልክ የመጣ ያልክ ይሆናል ይሄኔ ማለት ነው ስለዚህ በስነ ስርዓቱ የምታስረዳትን ነገር አስረዳት ሄሉ ያንተ ነች ምክንያቱም እስካሁን ድረስ ቀለበቱ እንዳለ ነው ከእጇ ላይ ሄሉሻ ጊዜ ያስፈልገኛል ያለችን በቃ ማሰብ ስለፈለገች ነው እድል ልሰጠው ነው የምር እድል ልሰጠው ነው ግን ይህን እድል ተጠቅሞ ሄሉ ማሳመን ካልቻለ ሄሉ ተበላች በቃ ማለት እንዳልክ የተበላ ሄሉሻን